ደረሰ ደረሰ፣ በስተመጨረሻም እንግዲህ አብርሽና እብሩታ ጉዟቸውን ወደ ዱባይ ለማድረግ እንግዲህ ቀን ቀጠሮ ይዘዋል። ትንሽ ቀናቶች ብቻ ይቀራሉ። ለካስ ከፈተና ከስቃይ ከመጣላት ከጭቅጭቅ ከፈተና በኋላም እንደዚህ አይነት ደስ የሚል ሕይወት ይኖራል። ደስ ይላል። ለዚህ መብቃታቸው ለዛሬ መድረሳቸው እጅግ በጣም በጣም የሚደነቅ የሚበረታታ ነው። እኔ ልንገራችሁ፣ የሰው ደስታ የሚያስደስታችሁ ሴት ልጅ ደስ ብሏት በደስታ ስትፈነጥዝ ማየት የምትፈልጉ የምትወዱ ከልባችሁ ሰው የሆናችሁ ሰዎች ይህንን ቪዲዮ አይታችሁ እኔ እንጂ አላውቅም፣ እኔ በደስታ እንባን የተናነቀኝ። እንግዲህ ሁሌ ልጅነት የለም፣ ሁሌ መጨቃጨቅ የለም፣ ሁሌ መጣላት የለም፣ ሁሌ መራራቅ የለም፣ ሁሌ እልህ መጋባት የለም። እንግዲህ አንድ ስቴፕ ከፍ እያሉ ይገኛሉ። አብርሽሩታ እንግዲህ ቀናታቸውን ወስነው ቆርጠው ወደ ዱባይ ለማቅናት ጉዟቸውን ሊጀምሩ ቀናቶች በጣት የሚቆጠሩ ቀናቶች ብቻ ይቀራሉ። እንግዲህ የሩታን ስቃይ ታውቃላችሁ። ከሀ እስከ ፐ ሩታ ገና አንድ ብላ ወደ ዩትዩብ ቻናል ከመጣችሁ በኋላ ጀምሮ እስከ ዛሬ ስትከታተሏት የነበራችሁ ደከመን ሰለቸን ሳትሉ አለንልሽ፣ ከጎንሽ እያላችሁ ስትበደል፣ ስታለቅስ፣ ስትከፋ፣ ስትደሰት ሁሌ ከጎና የነበራችሁ ሰዎች ይሄ ቀን ማለት ይሄ ቀን ይሄ አሁን የተዘጋጀው ፕሮግራም ምን ማለት እንደሆነ ሁላችሁም እኔ እንጂ አላውቅም። በጣም ትረዱኛላችሁ ብዬ ነው የማስበው። ና ለዚህ ቀን መብቃታችሁ የሴት ደስታ በቃ እኔ አላውቅም። የሩታ ደስታ ከአብርሽ በላይ እኔ የሩታ ደስታ ነው የሚያስደስተኝ። ለምንድነው ታውቃላችሁ? ለዚህ ፍቅር ከባዱን ዋጋ የከፈለችው ከባዱን ነገር የተጋፈጠችው ከባድ መከራ ያሳለፈችው ለፍቅር ስትል ቤተሰቧን፣ ጓደኞቿን፣ የአካባቢን ሰው ማህበረሰቡን፣ ኢትዮጵያዊን በሙሉ የተወችናት ወይም ደግሞ ለወረኛ ወሬ ጆሮ ያልሰጠች ብዙ የተፈተነች በእሳት ተፈተና ያለፈች ናት። በቃ በእሳት ነው የተፈተነችው። ዝም ብሎ አልጋ ባልጋ የሆነላት ነገር የለም። ማንም ሰው በሩታ ልክ ስለ ፍቅር ዋጋ ይከፍላል ብዬ አንድም ቀን አስቤ ማቅጀም አላቅም፣ የለም አይቼም አላቅም እና ብዙ ነገር ሆናለች ለአብርሽ ስትል፣ ለፍቅር ስትል ሁሉንም ነገር እርግፍ አርጋ ትታ፣ ሁሉንም ነገር አንድ ነገር ሁለት ነገር አለ አንድ ሺህ ነገር ለአንድ ፍቅር ስትል እንግዲህ ጥላ ሄዳ ለዛሬ በቅታለችና ያ ሁሉ መከራ አልፎ ያ ሁሉ ለቅሶ፣ ያ ሁሉ እምባ፣ ያ ሁሉ ሐዘን፣ ያ ሁሉ ጭንቀት፣ ያ ሁሉ በቃ ተስፋ መቁረጥ፣ ያ ሁሉ መከራ አልፎ ዛሬ ላይ መድረሳቸው፣ ዛሬ ላይ ስለ ሰርግ፣ ስለ ጋብቻ፣ ስለ ልጅ መውለድ፣ ስለ አንድ ላይ ስለመኖር፣ ቤተሰብን ስለማስደሰት ማውራት ማለት በጣም በጣም ትልቅ ነገር ነው። ይሄን ስሜት የምትረዱኝ ሰዎች እኔም እምባዬ እምባዬ ባይኔ እየሞላ ነው። እንዴት ባሳዩዋቸሁ! አይኔን የምሬን ነው። ለምን መሰላችሁ? ከመጀመሪያ እስከ መጨረሻ እስካሁን ሰዓትና ደቂቃ ድረስ አብርሽንና ሩታን ስከታተል የኖርኩ ሰው ነኝ። የእውነት ነው እምላችሁ፣ በጣም እያንዳንዱን እርምጃቸውን እማቅ። በጣም ብዙ ጊዜ በአብርሽ ምክንያት አልቅሳለች። በጣም ብዙ በብዙ ሁኔታ በተመልካች ተከፍታለች በጣም ብዙ ሰው ብዙ ድንጋይ ወሮሮባታል ትንሹ ትልቁ የተማረው ያልተማረው በቃ እንዴት ልበላችሁ በጣም ሩታን ያረገጣት ሰው የለም ወንድ ተከትላ ሄደች ባለጌናት እያሏት ነበረ ግን የመጨረሻዋን ደስታ ያየቻት የመጨረሻዋን ሳቄ ሳቀቻት እሷ ነች ወረኛው ያኔ ሲያወራባት ያኔ ዝቅ ሲያረጋት ያኔ በጣም ብዙ ነገር ሲላት የነበረ ወረኛ እዛው የተቀመጠበት ቦታ አሁንም ተቀምጧል ሩታን እያት የደረሰችበትን ሁኔታ በጣም ለውጣ የሚያስደስት ነው። ይሄ ለውጥ ብቻዋን ያመጣችው ነገር አይደለም። አብርሽም ለዚህ ፍቅር ብዙ ዋጋ ከፍሏል። ብቻ በአጭሩ ሩታን ደከመን ሰለችን ሳትሉ እንደዚህ አደረገች፣ እንደዚህ አደረገች፣ እንደዚህ ሆነች፣ እንደዚህ ሄደች፣ እንደዚህ መጣች፣ እንደዚህ በቃ አደረገች ብላችሁ ያልጠላችኋት እስከ መጨረሻው እሩታዬ አለንልሽ ያላችኋት የግሬስ ፋሚሊዎች በሙሉ እንኳን ደስ ያላችሁ። ይሄ ቀን የአብርሽና የሩታ ቀን ብቻ ሳይሆን የሁላችንም፣ የግሬስ ፋሚሊዎች ወይም ደግሞ አብርሽንና ሩታን የሚከታተሉ ሰዎች በሙሉ ትልቅ ደስታ ነው። ትልቅ ስኬት ነው። ትልቅ ከፍታ ነው እና እኔ አላውቅም ይህንን ደስታም በምን ልገልጽ እንደምችል አላውቅም። እና ዱባዮች በጣም እድለኛ ናችሁ ብዬ ነው ማስበው። ለምን ብዙ ሰዎች አውሮፓ ኢሮፓ፣ ዱባይ፣ ሳውዲ የተለያየ ዓለም ሀገራት የምትኖሩ ሰዎች እኛ ሰርግ ላይ መታደም መገኘት ትችላላችሁ፣ ሁላችሁንም ጠርተናል ብለዋል። እና ስለ ወጫቸውም ስለ ሰርጋቸውም ወጪ ብዙ ነገሮችን አውርተዋል። እና ይህ ነገር እንግዲህ ብዙዎቻችሁ ሀሳብ አስተያየት ትሰጡበታላችሁ ብዬ አስባለሁ። ያው ከዚህ በፊት እኔ አሳቢ የሰጠውበት ነበር ስለ ሰርግ አጠቃላይ የአብርሽንና የሩታን ስም ምክንያት አድርጌ ወይም ደግሞ መነሻ አድርጌ ግን ስለ ሌላም ሰው ሰርግ ስለሚያደርጉ ስለሚደግሱ ሰዎችም ብዙ ነገሮችን ሀሳቦችን አስተላልፍ ያለው ዛሬ የማስተላልፈው ነገር ይኖራል። ና ሰርጉ ላይ እንግዲህ እነማን ታደሙ ወይም ደግሞ ምን አይነት ፕሮግራም ነው የሚደረገው? አሁን በጾሙ ነው የሚሄዱት። እንግዲህ ያው እኔ እንኳን ከፋሲካ በኋላ ነው ሊሆን የሚችለው ብዬ ገምቼ ነበረ። ደግሞ ስለ ሰርጉም ሀሳብ አስተያየት ሰጥቼ ነበር። ትናንትና በሰራሁት ቪዲዮ ብዙቻችሁ አይታችሁት ከሆነ ተናግሬ ነበረ ደስታችሁን ዱባይ ዱባይ ዱባይ ዱባይ ነበር ሲሉ የነበሩ ሰርጋችን በዱባይ ሰርጋችን በዱባይ ነበር ሲሉ የነበሩትና ያ ነገር ግን ትክክል አይደለም። ለምን ቤተሰብ ጉልበት መሳም አለባችሁ። የተወለዳችሁበት ያደጋችሁበት ጓደኞቻችሁ እንትና መጣ እንትና ቀረሳትሉ ባደጋችሁበት አካባቢ ሰፈር ነው መሆን ያለበት ሰርጉ። ምናልባት ጫጉላ ከሆነ ዱባይ ሄዳችሁ ብታሳልፉ ጥሩ ጊዜ ብታሳልፉ ይሆናችኋል ብዬ ተናግሬ ነበር። ና ስለዛም እንግዲህ ስለ ሰርጉ ፕሮግራም የት እንደሚሆን እንግዲህ ሀሳባቸውን ቀይረዋል ና ወደ አገራቸው ላይ እንደሚሆን ተናግሯል ና አሁን የሚደረገው ፕሮግራም እንግዲህ የቀለበት ፕሮግራም ማለት ከዚህ በፊት ለሩታ ፕሮሚስ ቀለበት አድርጎላት ነበረ ከአንድም ሁለቴ ተጣልተው ተጋጭተው እንደገና ተታርቀው ድጋሚ ሁለት ጊዜ ቀለበት አድርጎላታል በነገራችን ላይ ካስታወሳችሁ ና ይሄ እንዳለ ሆኖ ግን አሁን ደግሞ ዋናው ዋናው ዋናው ቀለበት ፕሮግራም የሚሆነው እንግዲህ በእንደዚህ በአንድ ሳምንት ውስጥ እንግዲህ የቀለበት ፕሮግራም እንደሚኖር ነው የተነገረው ማለት ነው ያ ማለት አብርሽ ለሩታ ቀለበት ያደርግላታል ሩታ ደግሞ ለአብርሽ ለመጀመሪያ ጊዜ እንግዲህ ቀለበት ታደረግለታለች። ከዚህ በፊት ያው አብርሽ ነው እንጂ ሩታ ለሱ ቀለበት ስታደረግ አላየንም ሁላችንም። እና አሁን እንግዲህ የመጨረሻው ቀን እየደረሰ ይገኛል። ከፍታ ነው ወልዳችሁ ለመሳም ያውቃችሁ። እግዚአብሔር ትዳራችሁን ይባርክ፣ ህይወታችሁን ይባርክ። ግን ግን አሁንም ላስጠንቅቄ ልነግራችሁ የምፈልገው ነገር እናንተ የሚዲያ ሰው ናችሁ። በጣም ጠንቃቃና፣ እያንዳንዱ እርምጃችሁ፣ እያንዳንዱ እንቅስቃሴያችሁ በጣም የተቆጠበ በጣም ውስን ቦታዎች መገኘት ነው ያለባችሁ። በቃ ጥንቃቄ ማድረግ ከምንም በላይ ከሶስተኛ ከአራተኛ ወገን መራቅ። በቃ አሁንም ልነግራችሁ የምፈልገው ነገር ይህን ነው። አቁሙ፣ በቃ የራሳችሁን ህይወት ኑሩ፣ የራሳችሁን ከፍታ ከፍ በሉ፣ በራሳችሁ ኑሩ። በቃ ማህበራዊ ኑሮ ኑሮ እንደ ሰው በቃ ግን ደግሞ የእናንተ የበዛና እንዝላል መሆን የለባችሁም ብዬ አስባለሁኝና ስለ ሰርግ ወጪ እንግዲህ እየተናገረ ነው አብርሽ። እንደነገርኳችሁ ሩታን ለማስደሰት በጣም ስለሚጥር ስለሚፈልግ፣ በቃ በጣም ደስተኛ እንደምትሆን ስለሚፈልግ እንድትሆን ስለሚፈልግ ምንድን ያለው ወጪ በደንብ በቃ ሰርግ በደንብ ነው። አንዴ ነው መደግ ሰርግ አንዴ ነው ብሏል። እውነት ነው፣ የሰርጋችን ቀን አንድ ቀን ነች። የእውነት የማትደገም ቀን ናት። ሌላ ጊዜ ኩል ደግሞ የሆነ ፕሮግራም ልታስ አኒቨርሳሪ ሊኖር ይችላል። ልጅ ስትወልዱ ክርስትና ሊኖር ይችላል፣ ልደት ሊኖር ይችላል፣ ወይም ደግሞ የሆነ ብቻ እንዴት ነው አንዳንድ ፕሮግራሞች ሊኖሩ ይችላሉ። ግን ደግሞ የመጀመሪያ ቀናችሁ ሴቷ ቬሎ ለብሳ፣ ወንድየው ደግሞ ሶፍ ለብሶ ያችን የታደሟት ፕሮግራም መቼም የማትረሳ በጣም እንቁ ቀን ነው የምትሆነው እንደዛ ነው እና አብረሽ ደስታ አንድ ቀን ነው ብሏል። በእርግጥ እኔ የተጋነነ ወጪ መውጣት የለበትም ተናግር ያለው እኔ ወጣቶች ናችሁ ብር ሊኖራችሁ ይችላል። አሁን ግን አሁን ላይ ነው መሯሯጥ ያለባችሁ ገንዘብ መያዝ ያለባችሁ በአግባቡ መጠቀም ያለባችሁ ዛሬ ነው ብዬ ነው የማስበው። ነገ ከነገ ወዲያ እድሜያችሁም እየጨመረ ሲሄድ እየኖራችሁ ስትሄዱ ብዙ ከባባድ ነገሮች ሊገጥሟችሁ ይችላሉና ብር ማስቀመጡ የተሻለ ነው። እንግዲህ ዱባይ ለአስራ አምስት ቀን እንደሚቆዩና የቀለበት ፕሮግራም እንደሚያደርጉ ተናግሯልና እኔ ግን ቀናቶቹ ራሱ በጣም ብዙ ብዬ ነው የማስበው። ለምን አብረዋቸው የሚሄዱ ራሱ ብዙ ሰዎች አሉ እና ወጪ አታብዙ። ለአንድ ቀን ለሁለት ቀን ብሩክና ሰምታችሁታል አይደለ? ስንት በጣም ብዙ፣ በኢትዮጵያ ሲመነዘር ብሩ በጣም ብዙ ወጪ ያውጥተናል ብሏልና፣ ስለዚህ እናንተ ደግሞ ነገን አብራችሁ የምትኖሩ ነገን ትዳር ይዛችሁ ልጆች ወልዳችሁ ቤተሰብ መስርታችሁ ስለምትኖሩ ይሄ ነገር በአግባቡ መሆን አለበት ብዬ ነው የማስበው። ተመቸን ብላችሁ እንግዲህ ብር ብትን ብትን ማድረግ የለባችሁም። ሰርጉ ግን ወደ ቡታጅራ መሆኑ ወይም ደግሞ አዲስ አበባ ሊሆን ስለሆነ በጣም ነው ደስ ያለኝ። እኔ ከመጀመሪያውም ጀምሮ ዱባይ ነው የሚሆነው ሰርጋችን ሲል አብረሽን በጣም በቃ ተቃውሞ የሚሆነው ነበር፣ አይሆንም። የአብርሽም ቤተሰቦች የሩታም ቤተሰቦች ጓደኞቻችሁም እንዲሁም ደግሞ አድናቂዎቻችሁም በብዛት የሚገኙት በስደት ቢሆኑም ግን ደግሞ ተወልዳችሁ ባደጋችሁበት ነው መሆን ያለበት። ለእናንተ ለመዝናናት የጫጉላ ሽርሽራችሁ ምናምናም ነገር ዱባይም የተለያየ ሀገርም ሄዳችሁ ማድረግ ትችላላችሁ። ወጪ አታበዙ ግን የሰርጋችሁ ፕሮግራም ኢትዮጵያ ውስጥ ነው መሆን ያለበት አደራ ብዬ ተናግሬ ነበር። በጣም ደስ ብሎኛል። የምር የምር ነው ይሄ ነገር፣ ኢትዮጵያ ውስጥ መሆኑ ደስ ብሎኛልና ሩታ፣ ባለችው እንግዲህ፣ በወሰነችው ለሩታ ትልቅ ደስታ ነው። ለሴት ልጅ ይሄ ሰርግ የሚባለው ነገር በጣም ትልቅ ትልቅ ትልቅ ማዕረግ አለውና ሩታዬ ተሰድበሽ ዝቅ ተደርገሽ ተኮርኩመሽ በጣም ተዋርደሽ በጣም ተንቀሽ አልቀረሽም። ዋናዋ የመጨረሻዋን ደስታ የተደሰትሻት የመጨረሻዋን ከፍታ ከፍ ያልሻት የመጨረሻዋን ትልቁን ደስታ የተደሰትሽው ጥሩ ሳቅ የሳቅሽው አንቺ ነሽ። አሸናፊ ሆነሻል። ሁሌም አሸናፊ ነሽ። ከፍ በይ ወደ ላይ በቃ ማንም ሰው ዝቅ ሊያደረግሽ፣ ማንም ሰው ኢግኖር ሊያደረግሽ አይገባም። እኔ እንጂ አላውቅም። ደስታዬን ወደር የለውም። እስኪ በአብርሽ በሩታ ስም የተደሰታችሁ ከልብ አድናቂ ከልብ ወዳጅ የሆናችሁ እስከ ዛሬ ስትከታተሏቸው አብራችኋቸው የነበራችሁ ሰዎች በላይክ አሳዩኝ፣ በሰብስክራይብ አሳዩኝ። በጣም ደስታዬን ከምነግራችሁ ከምላችሁ በላይ በቃ በተለይ ለሩታ ነው ደስ ያለኝ። በቃ ብዙ መስዋዕትነት ከፍላለች፣ ብዙ ጊዜ ያልቅሳለች፣ ብዙ ነገር ሆናለች። ስጋት ውስጥ ነበረች፣ በጣም ፍርሃት ውስጥ ነበረች እና ሩታ በስተመጨረሻም እንግዲህ ተሸንፍ ያለው ይቅርታ አድርግልኝ በማለት እንግዲህ ይቅርታ ጠይቋለች እሱም ይቅርታ አድርጎላታል ማለት ነው። ያው አብርሽን በሰአቱ ያጠፋው ጥፋት ነበረ፣ እሷም እንደዛ ያጠፋችው ጥፋት ነበረ። ብቻ ግን ባጭሩ ይቅር መባባሉ ጥሩ ነገር ነው። ቂም ይዞ ምናምን የሚባል ነገር አለ ና ያው ወደ ኋላ መመለስ የለም ወደፊት ብቻ ነው ብዬ ነው የማስበው። ና ነገ የተሻለ ነገር ይሆናል፣ ነገ የተሻለ ነገር ይገጥማችኋል ብዬ አስባለሁኝ። ደግሞ ከፈጣሪ ጋር ፈጣሪ፣ አንዳንዴ ፍቅር ያሸንፋል የሚባለው ለዚህ ነው። በቃ ዋናውን አያችሁት አይደለ? ስንት መከራ ስንት ነገር ያሳለፈ ፍቅር ለዚህ ይደርሳል ያለ ሰው አልነበረ። ብዙ ነገሮች ነበሩ፣ ይለያያሉ፣ አብረ አይሆኑም፣ አብርሽና ሩታ ፍቅረኛ አይደሉም፣ አብሮ ለቪዲዮ ነው ለዩቲዩብ መስሪያ ብቻ ነው ብዙ ነገር ተወርቶባቸው ነበር፣ ግን መጨረሻ ላይ ፍቅር አሸንፎ አንድነት አሸንፎ ዛሬ ላይ ደርሰዋልና ለዚህ መብቃት በራሱ ትልቅ እድል ነው። ትልቅ በቃ የእግዚአብሔር ስጦታ ነውና ሩታም በጣም እድለኛ ሴት ነሽ። አብሎሽን በማግኘትሽ በጣም ስኬታማ ነው። አንተም ደግሞ እድለኛ ነህ፣ ሩታን የምታክል ሩታ የምትመስል ሴት ስላገኘ። ለምን በብዙ ብዙ ነገሮች ነው የቀየረች የለወጠች፣ ህይወትን፣ አረማበድን፣ አለባበስን ስለዚህ በአጠቃላይ አንዳቹ ለየብቻ ላይ ግን በጣም ሁለታችሁም ጎዶሎ ነበራችሁ፣ በጣም ከፍተኛ ጎዶሎ ነበራችሁ። አሁን ላይ ግን አንድ ስትሆኑ አንድ ላይ ስትሆኑ፣ እንግዲህ ህይወታችሁ ሁሉ ሙሉ ሆኖ ዛሬ ላይ ደርሳችኋልና ፈጣሪን የምታመሰግኑበት ጊዜ፣ በደስታ በፍቅር የምትኖሩበት ጊዜ ነው ብዬ ነው የማስበውና ተመስገን ማለት ይቻላል። በቃ ደስ ይላል። በቃ ከዚህ በላይ ምን ደስ አለ? ከዚህ በላይ ስኬት፣ ከዚህ በላይ ጉዞ ሩታ እንደ ዛሬ ተደስታ አታውቅም እና በጣም እየከነፈች ነው የመጣችሁ። በቃ ቀኑ መቆረጡን ስትሰማ ጽፎላት ነው ጠረጴዛ ላይ አስቀምጦላት ሄደው የነበረው እና በጣም ደስ ብሏት እየዘለለች ነው የመጣችሁእና ለማንኛውም ይሄ ጋብቻ ወይም ደግሞ ይሄ የቀለበት ፕሮግራም ላንቺ በጣም ትልቅ ከፍታ፣ ትልቅ በቃ የደስታሽ ቀን፣ ትልቅ ስኬት ነው ብዬ ነው ማስበው በተለይ ለአንድ ሴት በቃ እኔ አላውቅም ትልቅ የደስታዋ ቀን ነው። እና ከዚህም በላይ እንግዲህ ሩታ በሕይወትሽ ደግሞ ደስተኛ ሆነሽ እንድትኖሪ ወልዳችሁ አቅፋችሁ ለመሳሚያ ያብቃችሁ ነው የምለው። በቃ ይህንን ነው እስክታረጁ እስክትጃጁ ጥሩ ሕይወት ጥሩ ትዳር እንዲሰጣችሁ እመኛለሁ። ብቻ ግን በሩታና በአብርሽ ደስታ የተደሰታችሁ ይህ ፕሮግራም በመቆረጡ ቀኑ በመድረሱ ደስ ያላችሁ እንግዲህ እንደ ነፍሰ ጡር አንድ ሁለት ሶስት ቀን እያለን እንግዲህ መቁጠራችን ነው። ምንም ማረግ አይቻልም ና ለማንኛውም እንኳን ደስ ያላችሁ። ስለዚህ የተደሰታችሁ ሰዎች እኔንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት እያስቀመጣችሁ ደስታችሁን ግለጹ። ሰላም ቆዩልኝ። አመሰግናለሁ።